ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር አድርጉ። ውድ ቤተሰብ ሰላም እንዴት ናችሁ? ውድና የተከበራችሁ የቻናል ቤተሰቦች እንደምን አላችሁ? ባላችሁበት ሰላማችሁ ብዝት ይበል። ዛሬ እንግዲህ በፅናት ድራማ በክፍል 93 በአዲስ መተናል ማለት ነው። የነኪራ ቤት እንደተለመደው ሰላሙ ብጥብጥ ብሏል። እንደሚታወቀው የነኪራ ቤት እንግዲህ የትንሽ ቀን ደስታ ነገር ግን የብዙ ቀን መከራ ስቃይ ይበዛበታል ቤታቸው እናም እንግዲህ ቤቲና የቤቲ እናት ወደ እነ ኪራ ቤት በመቀላቀላቸው በመግባታቸው እጅጉን በጣም የቤቱ ሰላም ተናግቷል። በባለፈው በኒና ነበረ። አሁን ኒና እንግዲህ አንድ እንደ ቤተሰብ አካል እየተቆጠረች ትገኛለች በአሁን ሰዓት። ነገር ግን የቤቲ እብደትና የእናትየዋ ነገር እጅግ በጣም ያሳስባል። ጽናትዬ ወደ ሰናይት ጋር ሄዳለች። ኪራ ደግሞ በሌላ በኩል እንግዲህ ኪራ ቅዱስና ናሆም ሆነው እንደዚሁ እነሱም በሌላ በኩል ጉዞ አድርገዋል። ጽናትዬ ስለ ቤቷ እና የቤቷ ሰላም በመበጥበጡ ከሰኒ ጋር ታወራለች። ሰኒም እንግዲህ መቻልና ትግስት እንዲኖራት እንግዲህ እየመከረቻትም ትገኛለች። እናም እጅጉን በጣም የሚያሳዝነው ነገር ግን ሰው የማይችለውን ነገር ሌላ ሰው እንዲችል መምከሩ ከባድ ነው። ሰኒና ጽናትም በዛ ሁኔታ እንግዲህ ሲያወሩ ነበረ። የቤቲ እናት ወደነ ጽናት ቤት ተከስታለች። ኒና ቤት ውስጥ አለች። እናም እንግዲህ የቤቲን እናት ኒና ተቀብላ አስቀምጣት ውሃም እንግዲህ ብላ ትሰጥታ ጠጥታታለች። እናም እንግዲህ ተባረኪ ልጄ ብላም መርቃታለች። ከዛ በጣም ተገረመች ኒና፣ እኔ ልጄ ተብዬ ተጠርቻ አላቅም ስትልም እንግዲህ ስታወራት ነበረ። የቤትም እናት እንግዲህ ክብርሽን ዝቅ ከሚያደርጉ ሰዎች ጋር ወይንም አካባቢ አትኑሪ፣ አትቀላቀይ ስትልም እንግዲህ ስትመክራትም ነበረ። እናም እንግዲህ በዚህ ቀን እኮ ልጄ ተኝታታ አቅም በቀን እስኪ ሂጄ ልያት፣ የት ነው ጠቁሚኝ፣ ክላሱን ስትልም ነበረ ኒና። መረምን በወጣሽን ሂጄ አያታለሁ ስትልም ኒና ተነስታ ለማየት ገባች። ነገር ግን ልታያት ስትገባ ቤቲን አላገኘቻትም። ቤት ውስጥ የለችም። ቤቲ ተሰውራለች። ለእናትየዋም ነገረቻት። እናትየዋም እንግዲህ የትዳ ነው ወደ የትዳ ነው በምን ምክንያት ብላም እንግዲህ አፈጠጠችባት ኒና ላይ እኔና ጭብጭቅኝ እኔ ምን አገባኝ ብላ ኒናም እንግዲህ ትታት ሄዳለች። ከጽናት ጋር ጠዋት ተጣልተው ነበረ እኔ የት እንዳለች አላውቅም በማለት ከቤቲ እናት ትርቃለች ማለት ነው ኒና እጅጉን በጣም በሚያሳዝን ሁኔታ ጽናትም እንግዲህ ወደ ቤቷ ትመለሳለች። የቤቲን እናት ታገኛለች። ጽናት በባህሪዋ ሰው አክባሪ ናት። እናም እንግዲህ አክብራታለች። ትልቅ ሰው ናት፣ እናትም ነች እና ሰላም ነው አገር ሰላም ነው ብላ እንግዲህ ካጠገቧ ቁጭ ብላ ነበረ። የቤቲ እናትም አጥባ አሰጣቻት፣ ጽናትን ሙልጭ አርጋ ሰደበቻት። ልጄኔ ታርገሽ ነው በማለትም ተናገረቻት። አንቺ እኮ የሰው ፍቅር የቀማሹ አንቺ ነሽ፣ ልጄ እዚህ ደረጃ ልትደርስ የቻለችው በአንቺ ምክንያት ነው። አንቺማ የት ነበርሽ? ምን ነበርሽ? በማለትም እንግዲህ ጽናት ያልጠበቀችውን ስድብ አወረደችባት። የድሮ ማንነቷን ያው ሰራተኛ እንግዲህ ብዙን ጊዜ ዝቅ ተደርጎ ነው እና የሚታየው እሱን ነገር አንስታ የቤቲ እናት በስድባጥ የሰቻት ጽናትን ጽናትም እንግዲህ ብትከበሪ ተከበሪ አንች ሴትዮ ብላ እንግዲህ ጽናት ምላሹ አንሰታለች። ምክንያቱም ብሶትም አለባት። መናገር ሳትፈልግን ያው በቤቲ እናት ንግግር እንግዲህ ልትናገራት ትችላለች ማለት ነው። ምንም ይሁን ምንም እንግዲህ አንቺ ነሽ የሰው ፍቅረኛ የቀማሽው። በመጀመሪያ እንግዲህ የቤቲ ፍቅረኛ ነው። ስለዚህ አንቺ ነሽ በፍቅራቸው ማል የገባሽው፣ በማለትም እንግዲህ ሙልጭ አርጋ አጠበቻት። ጽናትም እጅጉን በጣም ተናደደች፣ አለቀሰች። ጽናትም እንግዲህ ንግግሯ የቤቲ እናት ንግግር ከአቅሟ በላይ ሲሆን ቁሟ ስትናገራት ነበረ። ጣቷንም እየተቀሳሰሩ እርስ በራሳቸው እንግዲህ ኪራ እና ናሆም ወደ እነ ምሩ ቤት ሄደው እንግዲህ ምሩየን ሲማጸናት ነበረ ጽናትና ናሆም ጽናትን ባክሽ ለምኛት ትታገስ። ለትንሽ ጊዜ ቤቲ ከሀኪም ቤት የተሰጣትን መድኃኒት ተጠቅማ እስክትጨርስ ድረስ ብቻ ነው እኛ ጋር የምትቀመጠው። እናም እንግዲህ ትዕግስት እንዲኖራት እባክሽን ለምኝልን ሲሏትም ነበረ። ቤቲ እውነት ለመናገር ለእኔም ደብሮኛል የቤቲ እዛ ቤት መምጣት በማለት እውነቱም ተናገረች። ሁላችንም ደብሮናል፣ ማናችንም ደስተኛ አይደለንም። ነገር ግን አንዲት እናት እንግዲህ መንገድ ላይ ወርቃ ተንበርክካሰት ለምን ምን ላደርግ በማለትም ኪራ እንግዲህ እየተማፀነ ይገኛል ማለት ነው። አገራማን ነው ብለው እንግዲህ ተያይዘው ወደ እነ ኪራቤ ሲመጡ የቤቲ እናትና ጽናት ሊጫበጡ ተያይዘዋል። እናም እንግዲህ ጽናትዬ አታያቸውም ከኋላዋ መተው ቁመዋል። ኪራምና ሆምንቤ መራዊትም የቤቲ እናት ደግሞ አይታቸዋል። ስታያቸው ጣቢያውን ቀየረችና አፈቅቤ ሁና ጥሩ ጥሩ ነገር ጽናትን እባክሽን፣ እባክሽን ለልጄ ስልኮኑ እዚህ መጣሁት እያለች መመጻደቅና መለመን ጀመረች። ጽናትም ደግሞ መናገር ያለባትን ነገር ምላሿን ሰጥታ ዞር ስትል እነሱ አሉ። ነገሩ እንደተቀየረ አወቀች። ለነገሩ ኪራ የጽናትን ባህሪ ስለሚያውቅ ጽናት ካጠገባቸው ተሰወረች። ተከትሏ ሊርስል መራዊት እኔ ነኝ ሄደው የሚሄደው አንተ እዚህ ኩን ኪራ በማለት መራዊት ተከትላት ሄደች ወደ መኝታ ክላስ። ጽናት ምርር ብላ አለቀሰች። በጣም ልቧ ተሰበረ። በቃ ይሄው እናንተ ያላችሁት ሁሉ ነገር እየሆነላችሁ ነው። ቻይ ትግስት ይኑርሽ፣ ሁሉን ነገር ነው የምትሉኝ እያለችን በምሬት ተናገረች። እባክሽን እያለች እንግዲህ መራዊትን ልመኗን ቀጠለች። ኪራም እንግዲህ ምን አድርገሻት ነው ጽናትን በማለት የቤትን እናት ተናገረ። ያው ልጄ የጠፋች ልጅ የት ነው የጠፋችሁ ብዬን የጠየኩት አለች። አምባ ገነን ሆነች የቤቲ እናት ልጄ ከለለች ልጄ ጠፍታ ትቀር እና አለቃችሁ አመድ ነው ማድረጋችሁ ሁላችሁንም፣ እያለች እንግዲህ ሁሉንም ቤተሰቡን በሙሉ ሙሽልቅ አደረገቻቸው። እና እንግዲህ በመጥፋቷ ቤቲ በስተመጨረሻ ላይ ሁሉም ተደናግጠው ተመልክተናል። ሁሉም ፍለጋ ሄደ። ቤቲ ራሷን ከፎቅ ልትወረውር እንግዲህ ጫፍ ላይ ቆሟም ተመልክተዋታል። በግድና በርብርብ በቤተሰብ ኃይል እንግዲህ ቤቲ እራሷን ልትጥል ስትል እንግዲህ ድናለች። እንግዲህ ጽናት ጋር በተጣሉት መሰረት ጽናት ቤቲ ንብደት አምና ልትቀበል አልቻለችም። እየቀለደች ነው አውቃ ነው ብላለች። እናም እንግዲህ ቤቲ ደግሞ እንግዲህ እሷ ስለትቆጣችን፣ ግን የእዛ ቤት ተመልሼ አልሄድም የሚል ሀሳብ አላት። እናም ቤቲን ግን በርብርብና በትብብር ልትወርቅ ከፎቅ ላይ ራሷን ልትፈጠፍጥ ያለችውን እንግዲህ ያድኗታል ማለት ነው። እራሷን ስታወደቀች አቅፈው ተሸክመው ወደ ቤትም ወሰዷት። ሁሉም ግር ብለው ቤትን አቅፈው ተሸክመው ሲሄዱ ጽናት ግን ወደኋላ ቀረች። እኔ ማንኝ እያለች ጽናትም በሁሉም በሚሆነው ነገር ሁሉ እየተገረመችም እየተደነቀችም ከኋላ ተከተላቸው ሄደች። ኒናም እንግዲህ ፍለጋው ላይ እየተሳተፈ ነበረ። ፈልጋ ፈልጋ አጣቻት። ሰኒ ተከሰተች። ከሰኒ ጋር እንግዲህ አንዳንድ ነገር ሲባባሉም ነበረ። ኒናና ስናየት እንግዲህ ሰኒ ሰውን ትክን ብግን የማድረግ ባህሪ ያለባት፣ እናም እንግዲህ ኒና ደግሞ የሰኒን ንግግር አትወድም። ብቻ ግን እየተቀላለዱም ትክንም፣ ሰኒም እየቀለደችባት፣ ኒናም አምራ እየተናደደችባት፣ እንግዲህ አንድ ላይ ቤቲ በመጥፋቷ እና ቤቲን እየፈለገች እንደሆነ ትነግራታለች እናም ነይ እስኪ እንፈልግ ስትላትም ነበር። እማ እንደውም ተያይዛችሁ ጠፍታችሁ በቀራችሁ ስትልም ነበረ ሰኒ። ተያይዘው ወደ ቤት ሄዱ። ደክሞኛል በቃ እንግዳውማ እንደዚህ ካልሽ በቃ እንሂድ ወደ ቤት ይባባሉና ተያይዘው ወደ ቤት ሄዳሉ። ወደ ቤት ሲሄዱ እንግዲህ ቤቲ ተኝታ እናትየዋ ላይ ሁሉም ተቀምጠው ሰኒ ታገኛቸዋል። እዚህ ጋር ተጋርማ ነው እንዴ ጠፍታለች እያሉ የሚፈለገው ስትልም ነበረ ሰኒ። እናትየዋም ምን ነው በማለት እንግዲህ አንዳንድ ነገር መናገር ጀመሩ። እኔማ እንደውም ስለቴ ነበረ እዛው በጠፋችበት ላትመለስ ብትቀር ስትልም ሰኒ ተናገረች። ሰኒ መደባበቅና መሸፋፈን አትወድም። ነጭ ነጯን እውነት ኖታን ፊት ለፊት ነው የምትናገረው። እናም ብቻ እጅጉን በጣም የነኪራ ቤት ያሳዝናል። ሰላሙ ተበጥብጧል። እናም እንግዲህ አሁን ላይ እንግዲህ የቤቲ እናትና ጽናት ተያይዘዋል። በጣም የቤቲ እናት ኪራፊት በጣም መልካም እና ጥሩ ሰው ነው የምትመስለው። ጽናትን ግን ሙልጫ አድርጋ አጥባን ያሰጣቻት፣ በስድብ ማለት ነው። በሌላ በኩል እንግዲህ ቤተሰብ ከተረጋጋ በኋላ ቤቲ ያው ስለተገኘች እንግዲህ መራዊትና ናሆም ወደ ቤታቸው ይሄዳሉ። አንድ ካፌ ተቀምጠው ፍቅራቸውን ይገላለጻሉ። ናሆም እጅጉን በጣም ይወዳታል ቤቲን። ፍቅር ይመግባታል በ በቃ ምን ብዬ ልንገራችሁ፣ እጅጉን በጣም ደስ የተሰኘ እንግዲህ ፍቅር ሲመግባት ተመልክተናል ማለት ነው። እሷም እጅግ በጣም እየተደመመችበት ቆይ ፍቅር ሀገረሸብህ እንዴ እያለችውም ተመልክተናል። ጽናትና ቤቲ ኩሽና ተገናኝተው፣ ቤቲ ውሃ እየጠጣች ውሃ ተደፍቶባት ጽናትን ስታያት በጣም ተደነግጣለች። እናም ውሃ ልጠጣ ስልተደፋብኝ እና አትቆጨኝም አይደል ስትልም ነበር። ይህን ማስመሰልሽን አቁሚ፣ አሁን እኮ ቤት ውስጥ ማንም ሰው የለም። እኔ እኮ ማላቀሽ እንዳይመስልሽ ቤት እያለች እንግዲህ ጽናት አሁንም ቤቲን ያለውን እውነታ እብደቷን አምናል ትቀበል አልቻለችም። በእንደዚህ ሁኔታ እንግዲህ ተመልክተናል የጽናት ድራማን የክፍል ዘጠና ሶስት ማለት ነው። በጣም ያሳዝናል ቤታቸው እንዳለ በሰላሙ ተነስቶ እንግዲህ ተመልክተናል። በቀጣይ ክፍልስ እንግዲህ ይህ እጣፋንታ የነኪራ ቤት ምን ይሆን እና ጽናትና ኪራ በንዴት ውስጥ ቢሆኑ ግን በይቅርታ እየተራረሙ እንግዲህ አሁን ላይ አንድ ላይ ሆኖ ይገኛሉ ማለት ነው። እናም እንግዲህ መራዊትና ናሆምም በካፌ ቁጭ ብለው ፍቅራቸውን እንግዲህ እየተገላለጹ ተመልክተናል ማለት ነው። የመራዊትንና የናሆምን ፍቅር ወደ እነ ኪራ የሚያደርግላቸው ተመኘ። እናም እንግዲህ የእነ ኪራ ቤት የቤቲ እናት እንግዲህ ልጅ አንድ ነገር ትሁንና አለቃችሁም በአንቺ ምክንያት ነው ልጄ እራሷን ከፎቅ ልትወረውርም የቻለችው ስትልም ጽናት ላይ ጣቷን ቀስራባታለች። የእነ ኪራ ቤት እጅሙ በጣም ሰላሙ ተበጥብጫዋል። መቼ ይሆን ሰላማቸው የሚመለሰው? እናም እንግዲህ ለዛሬ የነበረን ቆይታ የጽናት ድራማ የክፍል ዘጠና ሶስት እነዚህን ነገሮች ተመልክተናል። እናም እንግዲህ የቤቲ የጤንነት ጉዳይ እና የቤቲ እናት ለጽናት ያላት አመለካከት፣ ጽናት ለቤት ያላት አመለካከት ምን ይመስላችኋል? ምንም ይሁን ይመስላችኋል። ጽናት እንግዲህ ከዚህ በፊት ባለፈው እንግዲህ በህልሟም እንግዲህ ቤቲን በትራስ አፍና ስትገላትም እንግዲህ ህልም ማይታለች። እጅጉን በጣም ያሳዝናል። እናም እንግዲህ የነ ጽናት ቤት የኪራና የጽናት ፍቅር በእንደዚህ ሁኔታ እንግዲህ ሆኖ ተመልክተነዋል። ባይሆን ጥሩ ነበር፣ ደስ ይል ነበረ። ነገር ግን እንግዲህ ድፍርስ ርስ ብሏል። መቼ ነው የሚጠራው የሚለውን ነገር በቀጣይ ክፍል የምናይ ይሆናል። እስከዛው ድረስ እንግዲህ ለዚህ ቻናል አዲስ ናችሁ፣ ቻናሉን ላይክ፣ ሼር፣ ሰብስክራይብ አድርጉ። ባይ ባይ።